ገበያ ነሽ አያሽ፣ ምነው ሰላም አይደለሽም እንዴ? ቶሎ ተመለሽ። እኔ ምለው ትናንትና ስምንት መቶ ነበር ቦርሳ ውስጥ። ዛሬ አሁን ገበያ እጄ እንትን አንድ መቶ ብር ነው ያገኘሁት። ምን እየተካሄደ ነው? ምንድነው?